አዲስ አበባ ላይ አንድ ብሎ የጀመረው የኮሪደር ልማት ስራ ዛሬ ላይ ከ68 ያላነሱ ከተሞች ላይ እየተተገበረ በአዲስ መልክ ዘመናዊና ለነዋሪዎች ምቹ በሆነ መልኩ እየተገነቡ ይገኛሉ። ይህ የኮሪደር ልማት ስራ ከተሞችን በአዲስ መልክ እንዲገነቡ ከማድረግም በተጨማሪ ከተሞች ባላቸው ሀብት እንዲለሙ፣ በርካታ ዜጎችም የስራ እድል ተጠቃሚ እንዲሆኑ እያደረገ ይገኛል። ይህ በተግባር እየተስተዋለ የሚገኝ ሲሆን የበለጠ ለመስራትም ጉልበት እየሆኑ በርካታ ከተሞችም በዚህ መልኩ እንዲለሙ መንገድ ዕድ እየጠረገ ነው። በኮሪደር ልማት የተለየ መልክ እየተላበሱ ከሚገኙ የክልል ከተሞች መካከል ደግሞ የሶማሌ ክልል ዋና ከተማ የሆነችው ጅግጅጋ ከተማ ተጠቃሽ ነች። ጅግጅጋ ከተማ ላይ ያው የኮሪደር ልማቱን በስፋት የተሰራበት አካባቢ ቀድሞ የነበረውን ገጽታ ሙሉ በሙሉ የቀየረ መሆኑን በዚህ ሂደት እንግዲህ ከተሞች በአዲስ መንፈስ በአዲስ ስርዓት እየተገነቡ መሆናቸውን በስፋት የምናይበት ነው እና በጣም የሚያስደምም ነው። እንግዲህ አዲስ አበባ ከተማ ላይ ነው የኮሪደር ልማት ለመጀመሪያ ጊዜ የጀመር ነው። ዛሬ ወደ ስልሳ ስምንት ገደማ የሚሆኑ የኢትዮጵያ ከተሞች ተመሳሳይ ልማት ላይ ይገኛሉ። ይሄ እንግዲህ ከተማ ትውልድን ይገነባል፣ ትውልድ ደግሞ ራሱ መልሶ ከተማን ይገነባል። ይሄ ሲባል ከተማን የሚያሳምረው ከተማን የሚገነባው ትውልዱ ነው። ከተማ ደግሞ ንጹሕ ሆኖ ከተማ የሚመጥነውን አይነት የመስተጋብር ሲኖረው፣ ስርዓት ሲኖረው ደግሞ መልሶ ራሱ ትውልዱ ላይ የሚያሳርፈው አሻራ አለ። በሀገረ ግንባታ ውስጥ ትውልድ ይገነባል። የሀገር ምልክ በትውልድ ዘንድ እንዲታወቅ ሀገር የምትቆምበት መሰረት ወሳኝ ነው፣ እና ከተሞች ለነዋሪዎች ምቹ እንዲሆኑ ከማድረግ ባሻገር ያላቸውን ሀብት ተጠቅሞ በልካቸው እንዲለሙ ሲደረግ በትውልድ አይምሮ ውስጥም በዛው ልክ እየተገነቡ ነው ማለት ነው። ዛሬ ከተሞችን ከነበሩበት ፕላን አልባ በፕላን እንዲመሩ ከማድረግ አንስቶ ደረጃቸውን የጠበቁ ውብ ከተማ እንዲሆኑ አድርጎ የመገንባት ስራው ባህል እየሆነም መጥተዋል። በተለይ ከተሞቻችን ከአሁን በፊት ፕላን የከተሞች ፕላንን ከማስጠበቅ አኳያ የጋራ መሰረተ ልማቶችን በአግባቡ ከመጠቀም አኳያ አረንጓዴ መሰረተ ልማትን ላይ ነበረንና ዛሬ ላይ ባህል ወደ መሆን ደርሶ ትናንሽ ከተሞቻችንም ጭምር በየአቅማቸው ለከተማ ከተማ ማለት ኮንክሪት ብቻ ሳይሆን የአረንጓዴ መሰረተ ልማት እንደሚያስፈልግ፣ የጋራ ስፔሶች፣ የጋራ መጠቀሚያ ቦታዎች እንደሚያስፈልጉም ጭምር እንግዲህ በንግግር ብቻ ሳይሆን ቀድሞ የነበረውን ስርዓት ሙሉ በሙሉ የተቀየረበት ነው የከተማ አስተዳደር ያለውና በዚህ ሂደት እንግዲህ ከተሞቻችን በአዲስ እየተወለዱ በአዲስ እየተፈጠሩ ያሉበትን ሂደትና በሂደቱም ደግሞ ትውልድ እየተገነባ ያለበትን ማየት እንችላለን። በፈጣን እድገት ላይ እየገሰገሰች የምትገኘው ጅግጅጋ ያላቸውን ሀብት ወደ ልማት እየቀየሩ ከሚገኙ ከተሞች መካከልም አንዷ ተደርጋ ትጠቀሳለች። ይህ ደግሞ ለሌሎች ከተሞችም ምሳሌ እንድትሆን አድርጓታል። ሁሉ ከተማ በራሳቸው በተፈጥሮ በተሰጣቸው እድል ባላቸው ማህበራዊ መስተጋብር መገለጥ የሚችልበትን ሂደት ነው የምናየው። እጅግ የሚያስደስት በጣም በጣም የሚያበረታታ ስራ እያየት ስለመሆኑ ለማንሳት